ነቢያችን አለይሂ ሰላቱ ወሰላም እንዳሉት አላሁ ተዓላ ገንዘብን ለሚወደውም ለማይወደውም ሰው ይሰጣል፣ ኢማንን ግን ለሚወደው ብቻ እንጂ ለማይወደው አይሰጥም አሉ። እኛ ደግሞ አልሐምዱሊላህ ይህንን ትልቅ ጸጋ ተሰጠን። በተጨማሪ ደግሞ በነቢያችን አለይሂ ሰላት ወሰላም መወለድ ደስታችንን ለመግለጽ ከምንሰባሰበውም አደረገን። ያው ሼይኻችን ብዙ ነገር መክረውናል፣ አሁንም እንደሚቀጥሉልን። ነገር ግን እኔ ከሳቸው ስለታዘዝኩ ብቻ ትንሽ ነገር እናገራለሁ። ይህም ከአዳቡ ጭምር ስለሆነ አዘውን እምቢ ከማለት ይልቅ

ከም ሚን ጣዓሚ አኩል አንድ ሰው ወደ አንድ ሐኪም መጣና፣ አንተ ሐኪም ሆይ ስለ ሕይወቱ ስለ ኑሮ ሊጠይቅ ነው። ሐኪም ሆይ ምን ያክል ምግብ ብመገብ ተመክሩኝ አላቸው አላቸው አጃበል፣ ሐኪሙ ፈውቀል ጁዕ ወዱነ ሽባዕ ሐኪሙን ምን አሉት? ፈውቀ ልጁዕ ረሃብህን የምታስታግስበትን ያክል ትመገባለህ አሉት። ወዱነ ሽበዕ ጥጋብም ደግሞ ጠግቦ በሚያስቸግርህ መልኩ ለመቀመጥ በምትቸገርበት ለማግሳት በምትቸገርበት ለመተንፈስ በምትቸገርበትም መሆን የለበትም አሉት እና ረሃብህን የምታስታግስበት ነገር ግን ደግሞ ከጥጋብም ቀለል ያለ አንድ ሰው ምግብ ሲመገብ ለሶስት ሊከፍለው ይገባል ማለታቸው ነው አንደኛ ለምግብ ሁለተኛ ለመጠጥ ሶስተኛ ለስትንፋስ የሶስቱንም በአንዱ ብቻ ከሞላው ለሁለቱ አስቸጋሪ ስለሚሆንበት ፈቃለ ረጁሉ ያም ሰውዬ እንዲህ ብሎ ጠየቀ ከም አብሐክ ምን ያክል ልሳቅ? ሐኪሙ ሆ ያለው ምን ያክል እንዲስቅ ትመክሩኝ አላቸው አላቸው። አጃበ ልሐኪሙ ሐታ የስፈራ ወጅሁክ ወላ የዕሎ ሰውቱክ፣ ፊትህ ቀላስኪል ድረስ ድምፅህ ከፍ በማይልበት መልኩ። ረሱሉና ዓለይህ ሰላቱ ወሰላም አንዳንዴ ተክዘ ያገኟቸዋል አስሐቦች ለምንድነው ተክዛቸው የምናያችሁ? ይሏቸው ነበር።

አፉን ከፍቶ ሊስቅ አይገባም። አንድ አኺራ እንዳለበት የሚያስታውስ ሰው ፈቃለ ረጁሉ ወከም አብኪ ሰውየው ምን ያክል እንዳለቅስ ትመክሩኛ አላችሁ አላቸው። ቃለ አል ሀኪም ኢዛ ካነ ሚን ኸሽየቲላህ ፈላ ተመል አልቡካእ የምታለቅሰው አላህን ፈርተህ ከሆነ አት አትድከም አትሰልች ዝም ብለህ አልቅስ አሉ። ምክንያቱም አላህን ፈርቶ የሚያለቅስ ሰው ከባድ ስለሆነ። ሰው ፊት ከሆነ ይመጣል። አሁን እዚህ ላልቅስ ብዬ ብጀምር ይመጣል ያው ይንቀሳቀሳል። ልብ እቃ ሰው ፊት ብቻ ሲኮን ነው ዋናው ነገር። ቤቱ ቁጭ ሲል ሌሊት እውነት ወነት ብሎ ትንባው ይመጣሉ የሚለው የዛኔ ነው፣ ሒሳብ የሚደረገው ሰው ፊትማ ሲሆን ሲመከር ምናምን ከልብ ከገባ ለቅሶ ይመጣል። ሰውጋ ስለሆነ ማለት ነው። እናሳቸው እሳቸው ምን አሉት? አላህን ፈርታ ከሆነ መሰልቸት የለብህም ዝም ብለህ ማልቀስ ነው አሉት። ረጅሉ ወከም አኽፊ ምን ዐመል ሷሊሕ፣ ከመልካም ስራዬ ምን ያክል ልደብቅ አላቸው? ምን ያክል በሚስጢር ስራ አላቸው። ረዳ አልሐኪሙ መስተጣዕተ ላ ሊከ ሰቢላ፣ የቻልከውን ያክል ደብቅህ ስረው አሉት። ይፋ መውጣቱ ነው የሚሻለው? እኔ ይሄን ያደረግኩ ሰው እያለ ቢል ነው የሚሻለው? እኔ ይሄን ያደረግኩ ብሎ የተለየ ነገር እንዳደረገ አድርጎ ማውራቱ ነው የሚሻለው፣ ወይስ መደበቁ? አይ አቅምህ የቻለውን ያክል ደብቅ። ያ ማለት ግን ሙናፊቆች የተለያየ ወሬ ሊያወሩ ይችላሉ። አሁን እዚህ ሰደቃ አብዝቶ ከሰጠ ይዩልኝ ባይ ነው ይሉታል። ድሮ የሚያረጉ ነበር። በሰሓቦች ዘመን የቀን ስራ ሰርተው ሶደቃ ሊሰድቁ የሚመጡትን ሰዎች በዛ አርጎ የሚሰጠውን ሀብታሙን ሙራኢ ነው ይሄ ሰውዬ ሰው እንዲያይለት ነው ይሉት ነበር። ቀለል አርጎ ደግሞ የቀን ስራ ሰርቶ የሚያመጣውን ድሃውን ደግሞ አረ ይችንስ እንደ አላ ገንይ ነው ከዚች የሚፈልግ ምንም ይችንስ አይቀበለውም ዝም ብሎ አይበላም ወ እያሉ ያፌዙባቸው ነበረ። ብቻ ሰው ያለውን ይላል ሲያየ። ነገር ግን አንተ መስተጣዕተ ኢለይህ ሰቢላ የቻልከውን ያክል መደበቅ አለብህ አሉት። ፈቃለ ረጁሉ ወከም ሩ ሚነ ምን ያክል ግልጽ ላርግ ስሰራ መልካም ስራ ሰው ያየኝ ምን ምን ያክል ለስራ አላቸው። ረድ አልሐኪም ሚቅዳር ማዩቅ ተዳቢክ ሰዎችን ለመምራት ያክል አሁን አንዳንዴ መሻይኮቻችን ላይ እናየዋለን። ምሳሌ የመስጂድ ወይም የተቸገረ ሰው ሲጠይቁ አውጡ ብለው ዝም አይደለም ሰርተው ያሳያሉ። አውጡ ብለው ወደ ኪሳቸው ገብተው የጀመሩት ጊዜ እንዴ እሳቸው ይህን ያክል ካወጡማ እኔስ ብሎ ሰው እንዲነሳ ቢያደርግስ። ይህን አርግ አሉት፣ አድርገው መደበቅ የለብህም። ያንንማ ሰው እንዲከተል አሉት። ቃል ረጅሉ ወከም አፍራሑ ኢዘ መድሐኒ ናስ፣ ሰዎች ካመሰገኑኝ ምን ያክል ልደሰት አላቸው أجاب الحكيم على قدر ظنك أراضني الله عنك أم غاضب መደሰት ያለብህ አንተ ምታ የተረዳሃውን ያክል ነው። አላሁ ተዓላ ወዶልኛል ያን ስራ ጠልቶታል። ሰው ዘንድ መልካም መስሎ ውስጡን የተበላሸ ሊኖር ይችላል። ያንን ነገር አላህ ወዶልኛል አልወደደልኝም የሚለውን በምታስበው ያክል ነው መደሰት ያለብህ የሰውን መስጋናቱ፣ ማለታቸው ነው። ፈቃለ ረጅሉ ወከም አሐዘኑ ኢዛ ዘመኒ የናሱ ሰዎች ካወገዙኝ

ሰው አመሰገነ አላመሰገነ ምክንያቱም ከይር ምሰራ ሐጅ ሙሐመድ ጣሂር ረሕመቱላሂ ዓለይህ ጠላተው አስካሪ አትጠጡ ጋን አትጠቀሙ ለሐራም እያሉ በሚሉበት ጊዜ ስንቱ ነው ሲያወግዛቸው የነበረው ስንቱ ገበሬ ነው ይሄ አላስቀመጠንም ሲላቸው የነበረው ምንም ሊጎዳቸው ግን አልቻለም ምክንያቱም እየሰሩት ያለው ነገር አላህን የሚያስደስት ስለሆነ ስለዚህ ሁላችንም አሁን ያለንበት ወር ረመን፣ ይሄን ያክል አኸተምኩ ለማለት አይደለም ቁርአን የምቀራው ወይ ኪታቡን ይሄን ያክል ያዳረስኩ እኮ ነኝ ብለህ ለማለት አይደለም። ሰው ቢያመሰግንህም ሰው ቢያወግዝህም ለአንተ ምንም ማለት አይደለም። እድሜ ስንት ነው? አንተ ሐምሳ ወይ አርባ ወይ ሰላሳ ይህን ሁሉ እድሜ ኑረሃል፣ ወደት የሄድክ ነው ያንን ብቻ ማሰብ ነው። ይህ ነገር ወደ አላህ ሲሄድ አላህ ይቀበለኛለሁ የሚለው ነው ማሰብ ያለብን። ቃለ ፉዶይል ብኑ ዒያድ ለረጁል ፉዶይል ታላቁ ዓሊም ለረጁሊን፣ ለአንድ ሰው እንዲህ ሲሉ ጠየቁት፣ ከም አታ አለይከ ከም ዕምሩከ እድሜ ስንት ነው አሉት። ሰውየውም ቃለ ሲቱነ ሰነ ስልሳ ዓመቴ ነው አላቸው።

ኢኒ ኡዓሊሙከ ከሊማት እኔ የሆኑ ቃላቶችን ላስተምር። ኢህፋዝላህ ይህፋዝክ፣ ኢህፋዝላህ ተጅድሁ ቱጃሃክ። አሉ ያ አላህ አንተ ትዕዛዝ አጥብቀህ ያዝ፣ ወደፊት ታገኘዋለህ። ያ ማለት ምንድነው? የቸገረብህ ላይ ይደርስልሃል ወደፊት፣ ጭንቅህ ላይ አላህ ከጭንቅ ይገላግልሃል ማለት ነው። እዚህም እሳቸው እያሉ ያሉት ወደ አላህ እየተጓዝክ ነው ሲሉ ወደ ሞት እየተጓዝክ ነው ማለታቸው ነው። እና መድረሻህም ቀረበ

ቀሪውን አስተካክል። ነገራቶች በአጠቃላይ አጭር አራሳቸው ነውና፣ ይሉታል ለዚህም ሐሰኑል በስሪ ይመናሉ። አንድም ፈጅሩ የሚወጣ ቀን የለም አሉ ኢላ ዩናዲ የሚጣራ ቢሆን እንጂ የብነ አደም انا يوم جديد وعلى عملك ሸሂድ واني ذاهب لا اعود الى يوم القيامه <سؤال> يا ادم ልጅ ሆይ ሁሌ የዛሬው ቀን ማን ነው? ቀኑ ለምሳሌ የዛሬው እሁድ የአመት እሁድ ነው። የሳምንት እሁድ ነው። አይመጣም ደግሞ አይመጣም። እሁዳው እሁድ ነው ቀኑ። ነገር ግን እቺ እሁድ ተጠቅላ ገብታለች። ቀጣይ እሁድ ሌላ ነው። ቀጣይ እሁድ ሌላ ነው። እስከ የውመል ቂያማ ድረስ ሌላ እሁድ ነው የሚመጣው። አና የውሙን ጀዲድ፣ እኔ አዲስ ቀን ነኝ። ወዐለ ዐመሊከ ሸሂድ፣ በምትሰራውም የምመሰክርብህ ቀን ነኝ